ኃጢአት አያቅም የሚል ነው የምናቀው፣ እንጂ ኃጢአት አለማወቅ አናቅም። በፍጥረታችን የቁጣ ልጆች ነና ያ እጅግ ንጹህና ቅዱስ የሆነ አምላክ ኃጢአተኞቹን ሰብስቦ ቀድሶ አንድ ቤተሰብ ነና አለ። ለዛ ከሆኗል ወንድሞቼ ብሎ ሊጠራቸው አያፍርም። ይ አሳ ሻጭማ ገና ሳልሞት ከሆነ ሦስቴ ካደኝ ትቼዋለሁ አላለም። ደካማውን ሰውዬ ብራዘር አለው እግዚአብሔር። አባባት ሆይ ማለት መብት ተሰጥቶናል። ልጆች ያደረገን የክርስቶስ ደም ነው። መዝሙር መሸምደድ፣ ቸርች መመላለስ፣ ወንበር ላይ መቀመጥ እሱ ነው እንዴ? ዳግም መወለድ ህይወት እኮ ነው ክርስትና። ሰይጣንን ማዕረጉን ቆርጦ እርቃኑን ያስቀረው ኢየሱስ መስቀል ላይ የሞተ ቃል ነው እርቃናቸውን አርጎ አደባባይ ኢየሱስ ያሳያቸው መስቀል ላይ ሞቶ ነው። ተሰብስበ መጡ እናንግስ ብለው ሊያነግሱ ሲመጡ ሏቸው ሄደ ይላል። እኛ ለመንግስት ነው የምንጸልው፣ እሱ ንግስና ይነቅ ነበር። በስብከትና በአንዳንድ ሞቲቬሽናል ንግግር ብዛት ክርስትናን መቀየር አንችልም፣ አይቻልም። መክበር ሌላ ነገር፣ መዋር ሌላ ነገር ሆኖ ከሆነ የተሰበክ ነው አደለም። ኢየሱስ የብሉይ ኪዳን መጽሐፍትን ሽንገላን ለማፍረስ ከተጠቀመ እኔ በምን አጋጣሚ ነው ልምምድ የምጠቀመው? አይ መውደቅ ካለብህ፣ ፌንት ማረ ካለብህ፣ ይሄ ነው ይሄ ነው የምስራች። ኢየሱስ መሬት ወርዶ ብራዘር ሲልህ ስለዚህ ኢየሱስ ክርስቶስ ቀዳሻችን ነው፣ እኛ ተቀዳሾች ነን። የሚለው ቃል የሚያመለክተው እርሱ በእኛ መካከል ፍጹም ሰውም ሆኖ መምጣቱ ነው። ኢየሱስ ክርስቶስ በስጋ እንደመጣ የማይቀበል የተረገመ ይሁን የሚል ቃል አለ። ታዲያ የተረገመ ይሁን የተረገመ ይሁን ማለት ቃሏ እርጉም ይሁን አይነት ወይም እኛ ዝም ብሎ በተለምዶ የተረገመ እንደምንለው አይነት አይደለም። ቢከርስድ ማለት አናቴማ ማለት ሰይጣን ከሰማይ በወደቀበት ይውደቅ ማለት ነው። ኢየሱስ ክርስቶስ ፍጹም ሰው ሆኖ በመካከላችን አድሯል። ይሄንን ነው በጣም ፈልቅቆ የሚያወጣው ከመለኮትነቱ ይልቅ ሰውነቱን እንደው ፍልቅቅ አርጎ ያወጣዋል። አምላክነቱ ብዙ ኩዌሽን አልተደረገም፣ ሰውነቱ ነው ኩዌሽን የተደረገው። የኖረበት የሳንቲፊኬሽን ሌቭል፣ መሬት ላይ የተመላለሰበት የንጽህናው መጠን አባቱ በሰማይ የሚኖርበት አይነት ነው። ኢየሱስ ኃጢአት የሚሰራ አደለም። ኃጢአት አያቅም በጣም እኮ እንዴት ደካሞች ነን! ኃጢአት አያቅም የሚል ነው የምናቀው እንጂ ኃጢአት አለማወቅ አናቅም። በፍጥረታችን የቁጣ ልጆች ነና፣ ኃጢአት አለማድረግ የማይችሉ ነና። የተቀደስ ነው እኮ እዚህ ቤት ገብተን፣ ቅዱስ ቅዱስ መርጦ አይደለም፣ አመፀኛ ሰብስቦ ነው ቅዱስ ያደረገው። የተቀደስ ነው በእርሱ እኛ ነን። ጌታ ኢየሱስ ክርስቶስ ለአባቱ የለያቸውን ነው አንድ ቤተሰብ ተብሎ የተጠሩት ከኢየሱስ ጋር እኛ አንድ ቤተሰብ ነን ተብለናል። እኔ አይደለሁም ይኸው ጥቅስ ነው። አንዳንዱ ነገር እየፈራሁ ነው የምናገረው፣ ምክንያቱም በጣም እግዚአብሔር ለእኛ ትራንሴንደንት ነው ምጡቅ እማይነካ እማይደረስ በፍጹም እግዚአብሔር እንዳሞክረው ነው የምንባለው። አንድ ቤተሰብነን አለመጣና እሱ አይሆንም አንልም። የሃይማኖት ካባን ወለቅ አድርገን መንፈሳዊ ሞሆ አሁን የርሱ የንጽህና መጠን ሊብራር አይችልም። የእኛም ኃጢአተኝነት እኮ ሞት ነው የሚያገባው፣ ሲኦል የሚገባው ኃጢአተኞችነን ያ እጅግ ንጹና ቅዱስ የሆነ አምላክ ኃጢአተኞቹን ሰብስቦ ቀድሶ አንድ ቤተሰብነን አለ ወደሚወደው ወደ ፍቅሩ ልጅ መንግስት አፈለሰን አደል ሚለው የዚህ አገር ባላገሮች ላይ አንድም ቤተሰብ ሆነን አለ። ጎን ለጎን ብቻ አይደለም ቤተሰብ ያደረገን ጌታ ኢየሱስ ክርስቶስ ቤተሰብ ነን አለ። ለዛ ከሆነ አይደል ወንድሞቼ ብሎ ሊጠራቸው አያፍርም። አዴልፎስ ሲል ኢየሱስ ብራዘርስ ሲል ጌታዬ ስትለው ለወንድሞቼ አለ። ከሞት ተነስቶ በር ዘግተው ማመን አቅቷቸው ቆልፎ የተቀመጡትን ፈሪዎቹን ኢየሱስ ወንድሞች አለ። ኤ አሳ ሻጭማ ገና ሳልሞት እኮ ነው። ሶስት ካደኝ ትቻለሁ አላለም። ደካማውን ሰውዬ ብራዘር አለው። እንዲሁ አደለም ያመጣን፣ ቀድሶ በደሙ ቀድሶ ነው ወገን ያረገን። የሚቀድሰን እሱ ነው። የተቀደሰ ነው እኛ ነን። አንድ ፋሚሊ ነን። አባታችን አብ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ቀዳሻችን ኢየሱስ ነው። ይህንን ስፍራ ይሰጠን ኢየሱስ። ማንም ሮጦ የገባ የለም። በብርሃን የተሰበሰብ ነው። የክርስቶስ ኢየሱስ ደም ብቻ ነው በእግዚአብሔር ፊት ብቃታችን። ከጌታ ከኢየሱስ ክርስቶስ የመስቀል ስራ ውጪ እግዚአብሔር ጥላሁንን ቢያየው ሞት ነው የሚፈርድበት። የኢየሱስ ክርስቶስን የመስቀል ስራ ግን ሲያይ አብ ልጆቼ ይላል። በደሙ የከፈለና የገዛንን ኢየሱስን አይቶ አብ በክርስቶስ በኩል ልጆች ይላል። ጌታ ኢየሱስ ክርስቶስ ወንድሞች ይላል። አንድ ቤተሰብ ነው። ይህንን በእውነት ማብራራት ነው ያልችልም። እግዚአብሔር ያብራል በእውነት ይግለጥልን። እጅግ በጣም ድንቅ ነው፣ አስገራሚ ነው። መሀል ላይ ወንድሞች ተብሎ ለመጠራት ግን መቀደስ የምትላለች መሀል ላይ መቀደስ ማለት የሆነ ነገር ማረግና አለማረግ ማለት አይደለም። የመጀመሪያ ትርጉሙ የመጀመሪያ ትርጉሙ መቀደስ ማለት ለአንድ ነገር ብቻ መሆን ማለት ነው፣ መለየት ማለት ነው። ቅድስና ማለት አሁን ለምሳሌ እግዚአብሔር ይመጣና ይሄ የኔ ነው ካለ የእግዚአብሔር ብቻ ነው፣ ማንም ሊጠቀምበት አይችልም። ከዛ በኋላ ብትገለገልበት ማንኪያው ለምን ተገለገልክብኝ? አይልህም። ባለቤት አለው። እግዚአብሔር መጥቶ ለምን የኔ ነካ ይላል። ቤተ መቅደሱን እግዚአብሔር ይመጣን ይቀድሰዋል። ማንም ወደ ቤተ መቅደስ ሲመጣው የእኔ ነው አካባቢው ይላል። ማንም እንደፈለገ ዘው ብሎ መግባት አይችልም። ቅዱስ ነው። የእኔ ነው ካለ የብቻው ነው። እግዚአብሔር ሕዝቡን መጥቶ የኔ ነው አለ። ማንም ቢነካ ለምን ነካ ይላል። አሁን ጠላት መቶ አንተን አታክ ሲያደርግ እግዚአብሔር በተናጠል ነካ ይላል። መንግስቴን ማን የነካው ነው? ኪንግደም ነው። በክርስቶስ ደም የእግዚአብሔር ሆነናል። እሱን ነው። ተቀድሰናል፣ ተለይተናል፣ ከዚህ ዓለም ወጥተናል። የእግዚአብሔር ልጆች ተብለን ተጠርተናል። ይሄ ነው ክርስትናችን። በዓለም ነው ያለነው፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ቀድሶናል፣ ለይቶናል። የእግዚአብሔር ብቻ መሆን ማለት የሌላ መጠቀሚያ መሆን አይቻልም። የእግዚአብሔር ብቻ ነን። ስለዚህ ማንም መቶ ፈቃዱን በእናንተ ላይ ማድረግ አይችልም። የእግዚአብሔር ናቸው፣ ተቀድሰናል። በዓለምን ያለነው ተለይተን ወጥተናል። ተጠርቶ የወጣ ህዝብ ነው። በክርስቶስ ደም እግዚአብሔር አምላክ ረጭቶ የኔ ነው ብሏል። ከእግዚአብሔር ቅድስና ጋር የሚመጣጠንን ቅድስና የክርስቶስ ደም በእኛ ላይ አድርጓል። በእግዚአብሔር ፊት ተሰብስበን ቆመን መዘመርም መጸለይም እንችላለን። እግዚአብሔር አባባት ሆይ ማለት መብት ተሰጥቶናል ልጆች ያደረገን የክርስቶስ ደም ነው ይህንን ማንም ጥሩ ሰው ሊያገኘው አይችልም የኢየሱስ ደም ብቻ ነው ያደረገው ቀዳሹና ተቀዳሾቹ የሚለው ሀጊዮስ የሚለው ቃል ትክክለኛው ትርጉሙ ለእግዚአብሔር ብቻ ተደርጎ የተለየ ይህንን ማድረግ የቻለው ጌታ ኢየሱስ ክርስቶስ ብቻ ነው በዚህ ፈቃድ በኢየሱስ ክርስቶስ ስጋ አማካኝነት ለአንዴና ለመጨረሻ ጊዜ በቀረበ መስዋዕት ተቀድሰናል። እግዚአብሔር በክርስቶስ ኢየሱስ በኩል እንደተቀበለን የሚናገር ጌታ ኢየሱስ ክርስቶስ ሕያው መስዋዕት ሆኖ መቅረቡን የሚናገር ክፍል ነው። ለአንዴና ለመጨረሻ ጊዜ በቀረበ መስዋዕት፣ ክብር ለእግዚአብሔር ይሁን፣ ተቀድሰናል። ይህ ቁ ጥቅስ ብቻ አይደለም፣ እስቴትመንትም በአንዱ መስዋዕት በክርስቶስ ኢየሱስ በኩል ማለት ነው። በመስቀል ላይ በተቆረሰ ስጋ በዚያ ደረቅ እንጨት ላይ በፈሰሰ ደም አማካኝነት በአንዱ መስዋዕት ለዘላለም ፍጹማን አድርጓቸዋል። ኢትስ ኦልሬዲ ደን። እግዚአብሔር ሌላ መሥዋዕት አይጠብቅም። እኛን ፍጹም ለማድረግ መሥዋዕት ጨርሷል። ተቀብሎ ስጋን ከሚዋጋ ክፉ ነገር ራሳችን እናንጽ። እግዚአብሔር በክርስቶስ ኢየሱስ ደም የቀደሰው በክርስቶስ ኢየሱስ ስጋ በኩል የታረቀው ሰው ሊኖሮ የሚገባ የህይወት ስታንዳርድ አለ። የሚያወራው በጌታ በኢየሱስ ክርስቶስ በኩል ለዘላለም ፍጹማን መሆናችንን ብቻ ሳይሆን ፍጹም የሆነው ሰውዬ መሬት ላይ ወደዛ ሙላት የሚሄድበትን መንገድ የሚያሳይ ቃል ከእግዚአብሔር የተወለደ ኃጢአትን አያደርግም የሚል ቃል ከዛ አያደርግም ብቻ ሲሆን ሊያደርግ ደግሞ አይችልም። አያደርግም ድርጊት ነው። ሊያደርግ አይችልም ደግሞ ፖቴንሻል ነው። እንደዚህ አይነት በጣም ለስትፉል በሆኑ ከተሞች መካከል እየኖር ከእግዚአብሔር የትውልድ ኃጢአትን አያደርግም ብለ ፐርፌክሽን ኤክስፔክት እያረክብን ነው። ዮሐንስ አደክሙም አይደለም ትርጉሙ፣ አይስትም ሰው አይደለም ትርጉሙ፣ ኢንቴንሽናሊ ግን አያረግም ነው። ፕላን የተደረገ ነገር ግን አይደረግም። ሊደክም ይችላል፣ ሊስት ይችላል፣ የሆነ ነገር ሊያበላሽ ይችላል። እቅድ ካረገ ግን ዘሩ በውስጡ የለ። አልዳናችሁም ልትለን ነው አላልኩም። በክርስቶስ ኢየሱስ ዳግም የተወለደ ሰው አጢአት ያደርጋል ወይ? ኢንኬዝ ሊያደርግ ይችላል። ካረገስ ይጸጸታል፣ ይወቀሳል። መንፈስ ቅዱስ በውስጡ ስላለ ይወቅሰዋል። ከዛ ይንበረከካል፣ ይወድቃል፣ ንስሓ ይገባል፣ ማረኝ ይመለሳል። ካልተወቀሰስ፣ ካልተጸጸተስ፣ ምንም ካልመሰለውስ፣ አወላለዱ ኖ ቼክ ማድረግ ያለበት፣ አልተወለደም ይሆናል። መዝሙር መሸምደድ፣ ቸርች መመላለስ፣ ወንበር ላይ መቀመጥ እሱ ነው እንዴ ዳግም መወለድ? ህይወት እኮ ነው። ክርስትና ህይወት ነው፣ ፍሎ የሚፈስ ነገር እኳል ከረንት አለው ሳት ልትል ትችላለህ ከዛ ድንግጥ ትላለህ ትመል መንፈስ ቅዱስ ለአንተ ውስጥ ጽጽት ያደረጋለው ማሪ ኃጢአት አመፅ ነው ይልና አመፅ ደግሞ የዲያብሎስ ስራ ነው ስለዚህ አሁን ኢየሱስ ኃጢአትን ያፈረሰው በእንትን አይደለም አይደል በተቃውሞ ጸሎት አይደለም ያፈረሰው በፍጹም ቅድስናን ያፈረሰው ኢየሱስ እኮ ሰይጣን እንድል ያደረገው ለአባቱ እኮ እየታዘዘ ነው መስቀል ላይ ሆኖ ከሰይጣን ጋር ያወራወረ የለም። ሁሉንም ነገር የሚያደርገው ከአባቱ ጋር ነው። አባቶ ሆይ ምነው ተውከኝ፣ አባ አባ ምነው ተውከኝ ይላል፣ በቃ ጩኸቱ። ለአብ እየተገዛ ነው የጣለው ሰይጣንን። በሞት ላይ ስልጣን የነበረውን በሞቱ ሻረው ነው የሚለው ሰይጣንን። ማዕረጉን ቆርጦ እርቃኑን ያስቀረው ኢየሱስ መስቀል ላይ የሞተ ቃ ነው። ቆላሲያስ ምራፍ 2 ቁጥር 14 15 አንብቡ። በመስቀሉ አይደለም የሚለው የሚቃወመንንና የሚፃረንንን የእዳ ጽፈት በመስቀሉ ከመንገድ ላይ ጠርቆ አስወገደልና በዚያው መስቀል የአለቆችንና የባለስልጣናትን ማዕረግ ገፎ በአደባባይ እያዞራ ስፖይል ያደረጋቸው እርቃናቸውን አርጎ አደባባይ ኢየሱስ ያሳያቸው። መስቀል ላይ ሞቶ ነው ኢየሱስ ሰይጣንን የገለበጠው፣ ለአብ እየታዘዘ ነው። የአመፅን ህይወት የምትበቀሉት በንጽህና እየኖራችሁ ነው። ሀሳብ ጭንቅላት ላይ ከመጣ የእግዚአብሔርን ቃል ይመዘዝ። የእግዚአብሔርን ቃል ኢየሱስ እኮ ልኮበት አለ። ሀሳብ ሰይጣን ሲልክበት አንተ የቀደመው እባብ አቃሃለሁ አላለው። ጠቅስ አደል? ይመዘዘው ኢየሱስ የብሉይ ኪዳን መጽሐፍትን ሽንገላን ለማፍረስ ከተጠቀመ እኔ በምን አጋጣሚ ነው ልምምድ የምጠቀመው? ስለዚህ ኀጢአት አመፅ ነው። አመፅ የዲያብሎስ ስራ ነው። በምንድነው ነው የምናፈርሰው? ጌታ ኢየሱስ ክርስቶስ በተራመደበት አይነት መንገድ ተራምደን ኢየሱስ ክርስቶስ በሚሄደው አይነት የህይወት አቅጣጫ ተጉዘን ኢየሱስን እንዴት አድርጌ ልየው? ፍለጋውን ትቶልን ሄደዋል። የኢየሱስ ፉትፕሪንት አለ። ፉትፕሪንት በጣም ደማቅ ምንም አይነት ትውልድ ቢፈራረቅ በል አይችልም፣ የኢየሱስ እግር የረገጠበት ቦታ። እንግዲህ እነህን ያህል ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ አሚል ቀላል አሁን ኢየሱስን አላመጣውም ኢየሱስ የለም። እነዚህን የሚያሉ ምስክሮች ማለት የብሉኪዳን አባቶች ማለት ነው፣ እነ ሙሴ እና አብርሃም ምናምን ሸክምን ቶሎም የሚከበንን ኃጢአት አስወግደን ከዛስ፣ የእምነታችንን ራስና ፈጻሚ የሆነውን ክርስቶስን ወይንም ጀማሪና ፍጹም አድራጊ የሆነውን ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግሥት እንሩጥ። እርሱም ነውርን ንቆ ከፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል። ነውርን ንቆ ይላል። ነውር ለኢየሱስ ነውር ምንድን ነው ነው? ኢየሱስ ነውር ያለው ምንድን ነው ነው? ውሸት ነው እንዴ? ነውር ያለው ኢየሱስ አይዋሽም። ነውር ያለው እሱ ንግሥናን ነው። ምን ምናቀብ ለማንበብ ነው ወንጌላት ላይ ተሰብስበው መጡ፣ እናንግሥ ብለው ሊያነግሱ ሲመጡ ጥሏቸው ሄደ ይላል። እኛ ለመንግሥት ነው የምንጸልዩ፣ እሱ ንግሥና ይንቅ ነበር። እኔን አትከበሩ አይደለም ያልኳቸው ኦልሬዲ ተከብራቸዋል። ይ ኢየሱስ አባቱን ለማክበር ነው ንግሥና ይንቃል። ጥሎት ሊያነግሱ ሲሉ ትቶ ሄደ ይልና መስቀል ተሸክሞ የሰው ልጅ የሚከብርበት ሰዓት ደረስ ይላል ክብር ለሱ ያ ነው እስቲ አሜን በሏ በስብከትና በአንዳንድ ሞቲቬሽናል ንግግር ብዛት ክርስትናን መቀየር አንችልም አይቻልም መክበር ሌላ ነገር መዋር ሌላ ነገር ሆኖ ከሆነ የተሰበክ ነው አይደለም እግዚአብሔር እጅ ላይ እንደ ቅዱስ ቃሉ የሰጠ ነገር ነው ክብር ክብር እግዚአብሔር የሰጠን ነው ጳውሎስ ያመሰግናል የት ነው ያለው? በሉት፣ እስር ቤት። ኤርሚያስ እስከ አንገቱ ተቃብሮ ወደ ነጩ ይሏል። እግዚአብሔር ክብር ለሱ ያን፣ ጌታ ኢየሱስ ክርስቶስ። አይ በሰው ቋንቋ ሊብራራ የማይችል ነገር ጥሎ መጥቶ፣ አስር ሺህ ሰው ተሰብስቦ እና አንገስ ሲሉ ቁም ነገር አይደለም ለሱ። ይሄ መስቀል ላይ መሞት ነው ለሱ። ጠራቢው አይደል ያሉት። እንደውም እዚሁ ምዕራፍ ስድስት ላይ ምንድን ነው የሚለው? በድካማችን ሊራራልን የማይችል ሊቀካን የለንም። አይ አንተ አዲስ አበባ አቅቶ ስትሰቃይ ና ይላል። ምን ነው ስትል፣ ቅፍርናው ምን፣ በዚህ መንገድ አልፌያለሁና በዚህ በኩል ውጣው ይላል። ካፍዳይ የሚገባው ለዛ ነው። እንደዚህ አይነት አምላክ ስላለን፣ የተመሰገነ ይሁን። ሊያድነን እኛን መስሎ መሬት የወረደ አምላክ እርሱ እግዚአብሔር ወልድ ነው። እንደ አብና እንደ መንፈስ ቅዱስ ሁሉ መለኮት ነው ለዘላለም። እኔን ለማዳን ግን እኔ የሆንኩትን ሆኖ ወርዷል። አንድ ቤተሰብ አልነበርንም፣ ልሆኖም አልችልም። ለዘላለም እግዚአብሔር ወልድ ነው እሱ። በስጋና በደም ተካፍሎ መሃል መጣ። ወንድሜ አለኝ። አይ መውደቅ ካለብህ፣ ፌንት ማረግ ካለብህ፣ ይሄ ነው፣ ይሄ ነው የምስራች፣ ኢየሱስ መሬት ወርዶ ብራዘር ሲልህ እማጠብቀው ሰው ራሱ እኮ አንተን ነው ሲል፣ ስቱ ዞራል። ኢየሱስ ከሰማይ ወርዶ ቤተሰቤ ሲል እዚህ መጥቶ፣ ለዛ እኮ ነው ሄዷል፣ ቤት ሊያዘጋጅ፣ አብረን ልንኖር። ይመለሳል፣ ይወስደናል፣ አገራችን እንገባለን። ዴ ወንድሞች፣ ወንድሞች ብሎ ሊጠራ አላፈረም የሚል ቃል አለ። አይ ያሳፍራል ማለት ነው ፈሪሳዊ ቀራጭ ምናምን አለየም። ፈሪሳዊውን ለይቶ ኑ እናንተ ድሮም የተመረጣችሁ ናችሁ አላለም። ኃጢአተኛ ያቺ አመንዝሯ ሴት ደግሞ ያቺ ሽቶ የደፋችሁ ሴት ፕሮስቲቲውት እኮ ናት እኮ ሊትራሊ። እነሱን ሁሉ ሰብስቡ ቤተሰቤ አለየ እግሩ ላይ መተሽቱ ማን እንደሆነች እኮ ቢያቅ ኖሮ አያስጠጋትም ሲል፣ ብዙ የተደረገለት ብዙ ያደረጋላቸው እና ቤተሰብ ናት። አያቆም እሱን እየሱን ሰማይ ቤት የለውም ለሱ ለሱ አሉ፣ አላፈረም። እኔ ከዚህ በል ምን ያስቃል? ከዚህ በል እግዚአብሔር ሰው ሆነ እንዴት ሆነ ብለን ሳንጨርስ ስለ ሰው ልጆች ኃጢአት ሊሞት ስለ እኛ ወይ እና ስለ ኃጢአት ሊሞትልኛ አዳነኛው አዳኝ ልበላው ሲ መጥቶ፣ ወንድሞች ማንም ዞር ብሎ ሊያቸው ፈቃደኛ የማይሆን አሳጥማጅ፣ ጠረኑ ጥሩ ስላልሆነ ደጅ የሚቀመጥ አሳጥማጅ ሙክራብ ሲገባ ደና ቦታ የማያገኝ ቀራጭ ኃጢአተኛ ነው የሚሉት ቀራጩን ሲያዩት፣ ገና ይህ ኃጢአት ወንበዴ ነው። እነሱን ሰብስበው ኢየሱስ ወንድሞች ሊላቸው አላፈረም። ኃጢአተኞችን ሰብስበው የኃጢአተኞች ወዳጅ አሉት እኮ አይደል? ሲጠሩት የእናንተ መምህር ምንድን ነው? ዝም ብሎ ከኃጢአተኞች ጋር ቁጭ ብሎ የሚበላው ሲሉስ ጌታ ኢየሱስ ክርስቶስ አልበላም። ከዚህ በኋላ እናንተ ደስ ላላችሁም አይደለም የሚለው ጤነኞች፣ ባለመድኃኒት አያስፈልጋቸውም። እኔ የመጣሁት ለታመሙት ነው። የእነሱ ወዳጅ ነኝ። ይለይላችሁ አላቸው። ይለይላችሁ ጽድቃችሁ ከጸሐፍትና ከፈርሳን ካልበለጠ የአባቴን መንግሥት አትወርሱም። ምን ማለት ይመስላል? ጌታ ኢየሱስ እንደዚህ አለ፣ ውስጣቸው መቃብር ነው አለ። ለታይታ ነው የሚያረጉት አለ። ይህኛውስ ምንም ማያቅ ግር ብሎ መቶ ቁጭ ላይ ሲቀመጡ ራሱ አያውቁትም። ዝም ብሎ ነው የሚቀመጡ። እስቲ እሺ በለን ነገር እንስቲ ካንተ ወደ ማን እንሄዳለን? አንተ ከኩ ሕይወት ቃል አለ ይላሉ። ፕሮቶኮል ራሱ የላቸውም። ዝም ብሎ ነው የሚያወሩት። ለእናንተ እግዚአብሔርን ሚስጠር ማወቅ ተሰጥቷቸዋል ይላል በጣም ይሁላችሁ። ከታላላቆች ሰውረህ አለ ኢየሱስ፣ ሰው ለነዚህ ታናናሾች ስለ ገለጥ ካለና ኢየሱስን በመንፈሱ ሀሴት አረገ ይላል። እኛ የምንገረምበት ሲያስገርማቸው ሄደው ሂዱ እስቲ አጋንን ታውጡና ነው አላቸው አላቸው አጋንን ስናንጫጫዋለን ሲሉት ስማችሁ በሰማይ መዝገብ ስለተጻፈ ምን ማለት መሰለ ተጽፋል አላቸው። በእሱ ደስ ይላል እጽፋችኋለሁ አደለም፣ ስለ ተጻፈ ደስ ይበላችኋለና፣ ከዛ ቀጥሎ እንዲያለች ሰይጣን እንደ መብረቅ ከሰማይ ወደቀ አላቸው። ሳልቬሽን ይበልጣል፣ ድነት ይበልጣል። ኢየሱስ ከዘላለም ሞት ሊያድነን ችሏል። ከዘላለም እርግማን ሊፈታኝ ችሏል። ስሙ ብሩክ ይሆን።